ሰላም ውድ የዙፋን ጥበብ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ከእረፍት በኋላ ተመልሰናል። በአዳዲስ ስራዎች ለውድ ከስተምሮቻችን ይመጥናል ይሆናል የሚሉትን አዳዲስ ስራዎች ይዘን መጠናል። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ይሁኑ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ውድ ደንበኞቻችን እዚህ ለዛሬ እኔ ከለበስኩት ልብስ እንጀምራለን። ይህ በጣም የሚያምር ቀይ ልብስ ነው። እንግዲህ የመጪው በዓል የገና በዓል አለ፣ ጥምቀት አለ የሰርግ ወቅት ስለሆነ በጣም የሚያምር ቆንጆ የአርብ ልብስ ነው። የጥልፍ ልብስ ነው ቀይል ነው ቀይ፣ ከተለያየ ከለር ጋር ተሻርቦ የተሰራ ልብስ ነው። ፈርጦችም አሉ። በጣም ቆንጆ ተደርጎ በሼፒ ነው። ወፈር ያልኩ ስለሆነ ግን ሼፒም ሆኖ ቆንጆ ተደርጎ የተሰራ ልብስ ነው። አንገቱም የአራት ማዕዘን ቪ፣ እዚህ ጋር ወገቡ ጋር ቆንጆ ልክክ ተደርጎ የተሰራ ልብስ ነው። ከኋላ ላስቲክ ፍሌክሲብል እንዲሆን ላስቲክ አድርጌ ነው የሰራሁት። በጣም የሚያምር ጽድት ያለ የተጠቀምኩት መነን ሶስት አይን መነን ነው። የአርቡም ስፋት በጣም የሚያምር ሰፋ ያለ ቆንጆ አድርጌ ነው እንግዲህ የሰራሁት በጣም የሚያምር እንግዲህ እንደነዚህ አይነት ልብሶች የፈርጥም ልብሶች የጥለት ልብሶችንም ለመጪው በዓላት ውድ ከስተመሮቻችን ከወዲሁ ብታዙን በአጭር ቀን ሰርተን በጥራት ያሉበት ቦታ እንደተለመደው እንልካለን። እንደምታዩት በጣም የሚያምር ቆንጆ ልብስ ነው። ይህ ግሬስ የሚሰጥ ልብስ ነው። በቃ ለተለያየ ፕሮግራም አሁን ለበዓልም ቢሆን ለመጭ ሰርግም ቢለበስ በጣም የሚያምር ቆንጆ ነው። ከለሩም በተለያየ ውድ ከስተመሮቻችን በፈለጉት በወደዱት ዲዛይን ከለር አማራጭ መቀየር እንችላለን። በጣም የሚያምር ነው። እንግዲህ ውድ ከስተመሮቻችን እዘዙ፣ ያላችሁበት እንደተለመደው በጥራት ሰርተን እንልካለን። ይሄ ልብስ እንግዲህ ተሰርቶ አልቆለት ዋጋው፣ እንደዚህ ጥንቅቅ አድርገን ቆንጆ አድርገን ሰርተን ዋጋ ሀያ አምስት ሺ በቀጣይ እንግዲህ የመጪው እንዳልኳቸው የገና በዓል አለ። ለእነሱ የሚሆኑ እንዲሁ ዝም ብለው ሲምፕል ተደርጎ የተሰራ ልብስ አለ። እነዚህ የምታያቸው ከለሮቹ በጣም የሚያምሩ ሲምፕል አድርገን ለቤተሰብ እንዲሆን ተደርጎ የተሰራ ልብስ ነው። በጣም የሚያምር ከታች ላይ ጥለት አድርገንበታል። ወገብ በላዩን ውድ ከስተመሮቻችን በፈለጉት መስራት ይቻላል። እኛ ከስተመሮች የፈለጉ እንዲጸጥ እንዲል ነው ላዩ ላይ ጥልፍ ማድረግ እንችላለን፣ ፈርጥ ማድረግ እንችላለን እና እንደሱ አድርገን ቀድሞ ቢያዙም በሳምንት ውስጥ ሰርተን ያሉበትን መላክ እንችላለን። በጣም በአጭር ቀጠሮ ነው የምንሰራቸው እንደነዚህ ሲምፕል ልብሶችን፣ ሌሎችም የጥለት ልብሶችን የመጪው በዓላት እየቀረቡ ስለሆኑ በሳምንት ውስጥ ልብሶችን ጥድት አድርገን ሰርተን ያሉበትን እንልካለን። እንግዲህ እነዚህ ልብሶች ሲምፕል ነው ተሰርተው አልቆለት ዋጋ ስድስት ሺ እንግዲህ ውድ ከስተምሮቻችን መጪው የገና በዓል አለ ብለን እኛም ለውድ ከስተምሮቻችን ተዘጋጅተን የጠበቅናቸው ነው። ከእነዚህ ውስጥ እንግዲህ የምታምር እቼ ቀይ ልብስ ከወርቀ ዘብ ጋር ተሻርቦ የተሰራ ልብስ ነው። በጣም የሚያምር ለሰርግም መሆን ይችላል፣ ለበዓላትም መሆን ይችላል። ይህ ግሬስ ያለው ጽድት ያለ ልብስ ነው። በጣም የሚያምር ቆንጆ የከለር ኮምቢኔሽን አለው። ቀይ ከወርቀ ዘብ ጋር ተቀላቅሎ በጣም የሚያምር ጽድት ያለ ልብስ ነው። እንደምታዩት ከስተመሮቹ የዲዛይን አጣጣሉ፣ ፈርጥ አቀማመጡ፣ ይህ ልቅም ተደርጎ የተሰራ ልብስ ነው። በጣም ሸርቆ በሚባል ስራ የተሰራ ቆንጆ ስራ ነው። በጣም ጽድት ያለ ልብስ ነው። እንግዲህ ለመጪው በዓላት በጣም ቢለበስ እኔ ሪኮመንድ ማደርገው ልብስ ነው። በጣም ነው የሚያምር። እኔ በጣም ነው የወደድኩት። ጽድት ያለ ሁለት አይን መነን ነው። በጣም ነው የሚያምር ቆንጆ ልብስ ነው። እንግዲህ እንደምታዩት ውድ ከስተመሮቻችን ይሄኛውን ልብስ እንግዲህ ውድ ከስተመሮቻችን ከወገብ በላይ አራት ማዕዘን ሊሆን ይችላል፣ ዝርግፍ አድርገን በሼፒም አድርጎ መሰራት ይችላል። በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ ሀያ እንግዲህ ውድ ከስተምሮቻችን አሁንም ወደ ቀይ ልብስ ነው ይዘን የቀረብ ነው በጣም የምታምር ቆንጆ ቀይ ልብስ ነው ከወርቀዘብ ጋ ከቢጫ ወርቀዘብና ነጭ ወርቅ ጋር ተሻርቦ የተሰራ በጣም የሚያምር ቆንጆ ልብስ ነው እንደምታዩት። ይህም ለመጭባን ለሰርግ ለፕሮግራም ቢለበስ በጣም የሚያምር ጽድት ያለ ልብስ ነው። ኢቨን ለግሩፕ ቢለበስ ሪኮመንድ ማደርገው ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እንግዲህ እንደምታዩት መነኑ ምንም ጥያቄ የለውም። እኛ ቤት ጽድት ያለ ሁለት አይን መነን ነው የምንጠቀመው። የአርቡም ስፋት ሰፋ ያለ አርብ ያለው ልብስ ነው። እንግዲህ ውድ ከስተምሮቻችን ይህንን ልበሱና ድምቅ እምር ፍክት ትበሉ እንላለን። በጣም የሚያምር ነው ይህ ልብስ። እንግዲህ ዋጋዋ ተሰርቶ አልቆለት አስራ አምስት ሺህ ወደ ቀጣይ ስንሄድ፣ ይህም በጣም የሚያምር አሁንም ቀይ ልብስ ነው። ይህ መካከለኛ ጥለት ያለው ባለደረጃ ቆንጆ ልብስ ነው። እንደምታዩት በጣም የሚያምር ቆንጆ የከለር አማራጭ አለው። ቀይ ከ49 ጋር ተቀላቅሎ የተሰራ ምትት ያለ ልብስ ነው። እንደምታዩት ውድ ከስተምሮቻችን፣ ቆንጆ ይህ በጣም ጽድት ያለ ልብስ ነው። የደረጃውንም ከፈለጉ ለማይፈልጉ በሁለት ደረጃ እንዲያደርገን መስራት ይቻላል። ለሚፈልጉ ደግሞ በሶስት ደረጃ ባለውም ቆንጆ አድርገን ጽድት አድርጎ መሰራት የሚችል ልብስ ነው። የነጠላውም ጥለት ከቀሚሱ ጋር ተመጣጣኝ ተደርጎ ቆንጆ ተደርጎ የተሰራ መካከለኛ ጥለት ቆንጆ ተደርጎ የተሰራ ልብስ ነው። መነኑም ጽድት ያለ ሁለት አይን መነን ነው። ይህ ልብስ ለግሩፕ ቢለበስ ኢንዲቪዥዋንም የሚደረግ በጣም የሚያምር ቆንጆ ልብስ ነው። ውድ ከስተምሮዎቻችን እንግዲህ ለመጪው በዓል ቀድሞ በማዘዝ ይህን ልብስ በአጭር ጊዜ ሰርተን ወዳላችሁበት እንልካለን። እንደተለመደው ይህ ልብስ እንግዲህ ዋጋ ተሰርቶ አልቆለት 15000 ብር። በቀጣይ ደግሞ ስንሄድ ይህኛው የጥልፍ ልብስ ነው። በጣም ይሄ ለግሩፕ እየሰራ ነው ያለ ልብስ ነው። በጣም የሚያምር ቆንጆ። አሁንም ይሄ ቀላ ያለ ልብስ ነው። ቀይ ሆኖ ግን የተለያየ ፒች ከለር አለው፣ የተለያየ የከለር አማራጭ አለው፣ ወርቀዘብ አለው። በጣም ቆንጆ የከለር ኮምቢኔሽን ያለው ከቀይ ጋር ግን ብዙ አይነት ከለር ተሰባጥሮ የተሰራ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። ይህም ለግሩፕም ፈርጥ ይደረግበታል። ፈርጥም ተደርጎበት ቆንጆ ሆኖ ሲሰራ በጣም የሚያምር ግሬስ የሚሰጥ ልብስ ነው። እንግዲህ ውድ ከስተምሮቻችን የጥልፍ ልብሶችንም እና ውድ ከስተምሮቻችን በመረጡት በፈለጉት የከለር ኮምቢኔሽን ሰርተን በአዲስ ዲዛይን እንሰራላቸዋለን። በውስጥ መስመር ያብሩን። የተለያየ አዳዲስ የቤታችንን ዲዛይን አለን። እሱንም ከውድ ከስተምሮቻችን ጋር የማይወጡ ልብሶች አሉ። እንደነሱ አይነት ልብሶችን ዩኒክ የሆነ ልብስ የሚፈልጉ ከስተምሮቻችን ኮንታክት ያደርጉን። እንግዲህ ምር ድምቅ ፍክት እናደርጋቸዋለን ለተለያዩ ፕሮግራም ቢሆናቸውም እንግዲህ፣ እቺ ልብስ ዋጋዋ ተሰርቶ እንደዚህ የጥልፍ ልብስ ተሰርቶ መካከለኛ ጥለት ናት። እንደነዚህ በተለያየ የከለር አማራጭ ፈርጥ ተጠቅመን ከወገብ በላይ የተለያየ አሰፋፍ ተጠቅመን በእንደነዚህ እንግዲህ ዋጋቸው ሀያ ሺህ ብር። ወደ ቀጣይ ልብስ ስንሄድ ደግሞ ይህ ጥበብ የሚባል ልብስ ጥበብ የሚባል ልብስ በጣም የሚያምር ቆንጆ ፈርጥ ያለው እውነተኛ ጥበብ የሚባል አሁን ብዙ አይነት የሽመና አሰራር አለ፣ ግን ጥበብን የሚያክል ነገር የለም። ከሙያም አንፃር በጣም ነው የሚያምር። ይሄኛው ፈርጥ አለው በቃ የከለር አገባቡ የከለሮቹ አቀማመጥ የዲዛይን አጣጣሉ በጣም የሚያምር ደስ የሚል ቆንጆ ዩኒክ የሆነ ልብስ ግሬስ የሚሰጥ ልብስ ነው በጣም የሚያምር ይህ ለሙሽራናት ለጥር ለሙሽራናት ብትለብሰው በጣም ዩኒክ በቃ ንግሥት ልዕልት የሚያስመስል ልብስ ነው በጣም የሚያምር ጥበብ ልብስ ነው። የከለር አገባቡ ይህ የድሮ ሆኖ ግን በአዲስ ተሰርቶ በጣም ቆንጆ ግሬስ የሚሰጥ ልብስ ነው። በጣም የከለር አገባቡ መደቡ ቢጫ ወርቀ ዘብና አርባ ዘጠኝ ሆኖ ከላይ ላይ ያሉት የከለር የተለያየ የከለር ኮምቢኔሽኖቹ በጣም የሚያምር ቆንጆ ጽድት ያለ ልብስ ነው እንግዲህ ይህን ልብስ ነጠላው ተለቅ ያለ ነጠላ ያለው በጣም ቆንጆ በጣም የሚያምር ዩኒክ የሆነ ልብስ ነው፣ በጣም የሚያምር ነው። ይህ እንግዲህ ለሙሽራ እናት ሪኮመንድ ማደርገው ልብስ ነው። በጣም የሚያምር ቆንጆ የከለር ኮምቢኔሽን ስላለው የአርቡም ስፋት በጣም ሰፋ ተደርጎ የተሰራ ልብስ ነው። እንግዲህ ውድ ከስተምሮቻችን ይህንን ልብስ በወደዱት በፈለጉት ከወገብ በላይ አማራጭ ተሰርቶ ዋጋ ሰላሳ ሺ። በቀጣይም በጣም የሚያምር እንግዲህ ውድ ከስተምሮቻችን አሁን በአዲስ ስራ በአዲስ ጥለት ነው እየመጠናል። ይህም በጣም የሚያምር ቆንጆ ሰፋ ያለ ጥለት ቆንጆ የሆነ የከለር ኮምቢኔሽን ያለው ይሄ ዩኒክ ዩኒክ አሁን የሚሰሩት ጥበቦች በቃ የከለር ኮምቢኔሽናቸው ምናምን ወጣ ወጣ ያሉ በጣም ቆንጆ ቆንጆ ተደርጎ እየተሰራ ነው። ሸማኔዎቻችን እጃቸውን ይወርቅ። በጣም የሚያምር ቆንጆ ልብስ ነው። ይህም እንደምታዩ ይህንን ልብስ የሙሽራናት አሁንም ብታደርገው ለጠይም ሰው መሆን ይችላል። ለቀይ ሰውም በጣም ያደምቃል። የቀይ ዳማ ለሚባሉም ለሁሉም ከለር የሚሆን ልብስ ነው። በጣም የሚያምር ቆንጆ ዩኒክ የሆነ ከለር ያለው ዩኒክ የሆነ የከለር ኮምቢኔሽን ያለው በጣም የሚያምር ቆንጆ ልብስ ነው። እንደምታዩት ውድ ከስተምሮቻችን መቶ ቁጥር አለው ከወርቅ ዘብ ጋር ተቀላቅሎ በጣም የሚያምር በቃ ቆንጆ የሆነ ልብስ ነው። እንግዲህ ሪኮመንድ ማደርገው ልብስ ነው። ነጠላውም እንደምታዩት ተለቅ ያለ ነጠላ አለው፣ ቆንጆ ነው። ተለቅ ያለ መነኑም እንደምታዩት ጽድት ያለ ሁለት አይን መነን ነው። የአርቡ ስፋትም ሰፋ ያለ አርቢ ያለው ልብስ ነው። ውድ ከስተምሮቻችን በጣም ይሄ ቆንጆ ነው ለሙሽራናት እኔ በጣም ሪኮመንድ ማደርገው ልብስ ነው። እንግዲህ ይህንን ልብስ ውድ ከስተመሮቻችን አሁንም በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 25 ሺህ። ወደ ቀጣይ ደግሞ ስንሄድ በጣም የሚያምር ቆንጆ ዛሬ እንግዲህ ተለቅ ተለቅ ያለ ቆንጆ ቆንጆ ልብሶችን ነው ይዘና የመጣን ውድ ከስተመሮች ላይ ይህም በጣም የሚያምር ግሬስ ያለው ግሬስ የሚሰጥ ልብስ ነው። እንደምታዩት በጣም ቆንጆ የከለር ኮምቢኔሽን ያለው ዩኒክ የሆነ ይህ የጥልፍ ልብስ የሚለብስ ለሙሽራ መሆን የሚችል ለሙሽራ እናትም ቢሆን በጣም የሚያምር ግሬስ የሚሰጥ ልብስ ነው። መነኑ እንደምታዩት እንደምታዩት ይሄኛው መነን ሳይሆን የሰና ጨርቅ የተሰራ ልብስ ነው። በጣም የሚያምር ቆንጆ የሽመና ውጤት ነው። በጣም የሚያምር ቆንጆ ግሬስ ያለው ልብስ ነው እንደምታዩት ከለሩን እንግዲህ ከታችም ከላይም ያለውን ከለሩን እንግዲህ እናንተ አይታችሁ በጣም የሚያምር ዩኒክ ልዕልት የሚያስመስል ልብስ ነው። በጣም የሚያምር እንደምታዩት ነጠላው ቆንጆ ተደርጎ የተሰራ በጣም በሚያምር ጥለት የተሰራ ልብስ ነው። በጣም ቆንጆ ልብስ ነው እንግዲህ ውድ ከስተምሮቻችን ይህንን በወደዳችሁት በፈለጋችሁት ዲዛይን ተሰርቶ ዋጋ ሰላሳ ሺህ።